በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውዴት ወደዳችሁ ያያሉ የገና ነው። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የንጽሄታ ንጽዋን ወዳጆች እንደምንከረማችሁ እንደምንሰነበታችሁ። ውድ የሜንቲው ቤተሰቦች ሁላችሁንም በያላችሁበት ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋ እግዚአብሔር የተመሰገነ ይሁን ክብሩ ይስፋለ መድሃን ያለም እንኳን ለሰማዕቱ ቅዱስ ጊዮርጊስ ወርሃዊ መታሰቢያ ክብረ በዓል እና እንዲሁም በለቱ ታስበው ለሚውሉ ወርሃዊና መታዊ ክብረ በዓል በሰላም በጤና አደረሳቸው አደረሰን እያልኩኝ የቅዱስ ጊዮርጊስን ተአምሩን ይዤላቸው ክፍል አንድን ቀርብ ያለው ማለት ነው። ቶቼ በመጀመሪያ ለዚህ ዩቱብ ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ሰብስክራይብ፣ ላይክ፣ ኮሜንት ሀሳብ አስተያየታችሁን በመጻፍ አበረታቱ ማለት ነው ሁሌም እንዲመጣላችሁ ደግሞ የደወል ምልክቷን መንካታችሁን እንዳስረሱ ማለት ነው። ተወዳጆች ቤተሰብ ሆናችሁ ደግሞ የምትበረታቱኝ በጣም ከልብ አመሰግናለሁ። እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ። ሁላችሁንም ከልብ አመሰግናለሁ ማለት ነው። አንደኛ ክፍል ስለ ሰማዕቱ ቅዱስ ጊዮርጊስ ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምራት ይህ ነው። በዚያን ወራት ቅዱስ ጊዮርጊስ ከተወለደ ሀያ ዓመት በሆነው ጊዜ ቅዱሳን መጻሕፍትን ሌላውንም ጥበብ ተምሮ ፈጸመ። ዳግመኛም ፈረስ መጋለብ፣ የቀስት ውርወራን፣ አውሬ ማደንን ተምሮ፣ በስራውም ሁሉ ብርሱ ሰው ጀግና ወታደር ሆነ። ጌታ ኢየሱስ ክርስቶስ ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ከሁሉ ነገር ጠበቀው። ስለዚህም እርሱ የንጉሥ ልጅ ሲሆን የዚህ ዓለም ተርላ ደስታ በልቦናው አልታሰበውም። ከዚህም በኋላ ሰማዕቱ ቅዱስ ጊዮርጊስ ቢሮስ ወደምትባል ሀገር ሄደ። የዚች ሀገር ሰዎችም አረመኒዎች የፈጣሪያቸውን እግዚአብሔርን ፈጽመው አያውቁትም ነበረ። ስሙ ደራጎን ደራጎን የሚባል መንፈስ ሴጣን ያደረበት አንድ ዘንዶ ያመልኩ ነበረ። ያም ዘንዶ እንደ አሞራ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየልም ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ፣ እንደ ሰው ያለ አንገት ነበረው። መንፈሳዊ አርበኛ ሰማዕቱ ቅዱስ ጊዮርጊስም ወደ ቢሮት ሀገር በደረሰ ጊዜ በጫካ ውስጥ ሲዘዋወር የሀገር ገዢውን ልጅ ብቻዋን በዚያ ተቀምጣ ተቀምጣ ስለ አገኛት ከዚህ ምን ትጠብቂያለሽ ብሎ ጠየቃት። ያችም ልጅ ጌታዬ ቅዱስ ጊዮርጊስ ወይ ለአምላካችን ለደራጎን እንዲበላኝ ተሰጥቻለሁ፣ አለችው። እርሱም የአምላክሽ የደራጎን ግብሩ ምንድን ነው አላት። ስለ ግብሩና ማንኛውንም የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። ኃያሉ የታመነ የከበረ ሊቀ ሰማዕት ቅዱስ ጊዮርጊስም እውን ወዴታ አለ አሁን ወዴት አለ ብሎ ጠየቃት። የሚበላ የሚበላውን አውሬ ሊፈልግ ሄዷል። ከእንግዲህ ሊበላኝ ይመጣል። አንተንም እንዳይበላህ ከዚህ ሂድ አለችው ሀያሉ ሊቀ ሰማዕት ቅዱስ ጊዮርጊስም ሴጣን ያደረበት ይህንን ከይሲ አልፈራውም አላት። እሷም እኔ ሳይህ ስመለከት ገና ጽህም ያላወጣ ሕፃን ሆነህ ነው ከቶ ከአምላካችን ከደራጎናፍ ጎናፍ ልጆቻቸውን ማደን ያልተቻላቸው ከቢሮት ሰዎች አንተ ትበልጣለህን አለችው። ሀያሉ ሰማዕት ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጥ ሰማይንና ምድርን የፈጠረ አምላኬ እርሱ ኢየሱስ ክርስቶስ ከዚህ ከተረገመ አውሬ ያድነኛል አላት። ከልጅቱም ጋር ይህንን ሲነጋገሩ ያዘንዶ በእግሩ እየሰገረ እየሰገረ መጣ። ኃያሉ ሰማዕት ቅዱስ ጊዮርጊስንም ባየው ጊዜ አንገቱን መዘዝዝ አድርጎ መላሱን አውለበለበ። በእርሱ ላይ ሊወረወርበትም መርዙንም ሊረጭበት ተዘጋጀ። በዚህም ጊዜ ሰማዕቱ ቅዱስ ጊዮርጊስ ወደ ሰማይ አቅንቶ አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ወደ እኔ ተመልከት፣ ለደካማውና ለሚስኪኑ አገልጋይ ኃይልንና ብርታትን ስጠው በማለት ጸለየ። ከላይ ከሰማይም በዚህ በዚህ የሴጣን ማደሪያ የሆነ ርጉስ አውሬ ላይ ከምድር ገጽ ታጠፈው ዘንድ ልዩ ሥልጣን ሰጥቼሃለሁ የሚል ቃል መጣለት በዚህም ጊዜ በእግዚአብሔር ፍቃድ የመጣውን የመጣው በሀያሉ በሰማዕቱ በቅዱስ ጊዮርጊስ ላይ ሀይል መንፈስ ቅዱስ ስለ አደረበት ከዘንዶ ቁጣ የተነሳ አልደነገጠም በቅድስት ስላሴ ስም በትምህርተ መስቀል አማተበበት እንጂ ያን ጊዜም ያን ጊዜም የዘንዶው ሀይሉ ሀይሉ ደከመ መርዙም ጠፋ ከዚያም ሰማዕቱ ቅዱስ ጊዮርጊስ የታጠቀውን ዝናር ከወገቡ ፈታና፣ የደራጎንን አንገቱን አስሮ ጎትች ብሎ ለልጅቱ ሰጣት። እርሱም በፈረሱ ላይ ተቀምጦ፣ ልጅቱም ዘንዶን እየጎተተች ወደ ቢሮት ከተማ ገቡ። የሀገሩ ሰዎችም ሁሉ ባዩት ጊዜ ደነገጡ፣ እጅግም ፈሩ። የሀገሩንም የሀገሩንም በር ዘግተው በግንብ ላይ ይወጡ አሉ። ወደ ሰገነትም ፎቅ ላይ ይወጡ ነበሩ። ቅዱስ ጊዮርጊስንም ደራጎንን ወደኛ ያመጣህብን፣ ምን በደልንህ? ከአሁን በፊት ልጆቻችንን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ የታመነ የከበረ ሊቀ ሰማዕት ቅዱስ ጊዮርጊስም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም። አሁን ራሱን ማዳን የማይችለውን ይህንን የሴጣን ማደሪያ ተዉና በክርስቶስ እመኑ፣ እርሱን አምልኩ አላቸው። እነርሱ ግን አምላካችንን አንተውም አሉ። እንግዲያውስ እርሱን ካልተዋችሁ ለምስክር እንኳ አንድ ሳያስቀር ይጨርሳችሁ ዘንድ ፈትቼ ወደ እናንተ እለቀዋለሁ አላቸው። በዚህም ጊዜ በፈጣሪህ እናምን ዘንድ ይህንን ዘንዶ ልትገድለው ትችላለህን? ብለው ጠየቁት። እርሱም አሁን በጌታዬና በአምላኬ በኢየሱስ ክርስቶስ ኃይል ልገድለው እችላለሁ አላቸው። ይህንንም ተነጋግረው ከከተማው ውጪ አንድ ኪሎ ሜትር ያህል ሄደ። ህዝቡም ሁሉ የሚያደርገውን ይመለከቱ ዘንድ ተከትለው ሄዱ። ከዚያም ቅዱስ ጊዮርጊስ ከፈረሱ ላይ ወረደና ዝናሩን ከዘንዶ አንገት ላይ ፈቶ ከታጠቀ በኋላ እንደገና ከፈረሱ ላይ ተቀምጦ ዘንዶውን ዘንዶውን በጦር አንገቱ ላይ ወጋውና ዘንዶ ሞተ። የቢሮት ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በሰማዕቱ በከበረ በታመነ በቅዱስ ጊዮርጊስ እጅ ያደረገውን ተአምራት በተመለከቱ ጊዜ በቅዱስ ጊዮርጊስ አምላክ በኢየሱስ ክርስቶስ አምነው በአብ በወልድ በመንፈስ ቅዱስም ተጠመቁ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን። የሊቀ ሰማዕት የቅዱስ ጊዮርጊስ ረድኤት በረከቱ ምልጃ ጸሎቱ አይለየን፣ ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። የሰማዕቱ የቅዱስ ጊዮርጊስ አምላክ ይማረን። የሰማዕቱ የቅዱስ ጊዮርጊስ አምላክ ይራራልን። የሰማዕቱ የቅዱስ ጊዮርጊስ አምላክ ሀገራችን ኢትዮጵያን ከተቃጣማ ከታዘዘ መቅሰፍት ይሰውርልን። እህቶቼ ወንድሞቼ፣ ስለምትከታተሉ በጣም ከልብ አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። ሰማዕቱ ቅዱስ ጊዮርጊስ ሁላችሁንም ይባርካችሁ። ላይክ ሰብስክራይብ እና ደግሞ ሀሳብ አስተያየታችሁን በኮሜንት መጻፍ እንዳትረሱ ማለት ነው ተወዳጆች። እና ይቀጥላል የሰማዕቱ ቅዱስ ጊዮርጊስ ተአምሩ እስከ አምስተኛ ክፍልን ያለው አቀርብላችኋለሁ። አመሰግናለሁ ስለምታበረታቱኝ በእውነት ከልብ አመሰግናለሁ ሁላችሁንም ተባረኩ ብሩክ ሁኑ መልካም ምሽት